አሰላሙ አሌይኩም ወረህመቱላሂ ወበረካቱህ። ውድ ድንብላል ኢትዮጵያ ቤተሰቦች፣ ሰላም እንዴት ናችሁ? በጣም ሰላም ነኝ አልሐምድላ። ሰሞኑን በጣም ጠፋ ብያል፣ ይሁን ይቅርታ። ጉንፋን ይዞኝ ነበር እና ድምፄ ተዘጋቸ ስለነበር ለዛ ነው። አንዳንድ እህቶች ጥያቄ የጠየቃችሁኝ እህቶች አላችሁ፣ ስለ ካርጎ መረጃ ሁለት እህቶች አላችሁና ደግሞ ስለ ፍራሽ የጠየቀችና እንዴት ርጃ አለች። ለእሷ ለእነሱ ምን ስለመመለስ ነው የመጣሁት። በመጀመሪያ ደረጃ ፍራሽ ከጥጡ ፍራሽ እና ከስፖንጅ ፍራሽ የትኛው ይሻላል ያለችኝ ምሄደች እንደ እኔ ካየሁት አንፃር፣ በዋጋውም የሚሻለው የጥጡ ነው። ከመጥራቱ መጥቀሱ የሚሻለው የጥጡ ፍራሽ ነው ማለት ነው። የጥጡን ፍራሽ ከገበያ ከገዛሽ በኋላ ቤት ውስጥ እንደገና ማስጠቅጠቅ ትችያለሽ፣ ከፍ እንድትልሽ ከፈለግሽ ማለት ነው። ወዳው እንደገዛ ገዛሽ ማፍራት ትንሽ ከቆይሽ በኋላ አስጠቅጠቅኝ ስለምልሽ ወዳውን ማስደገም ትችላለሽ ማለት ነው። ዋጋው ደግሞ እስከ ዘጠኝ መቶ ዘጠኝ መቶ ሀምሳ እንደዛ አሁን ላይ ያለው ጊዜ እንደዛ ነው። የጥጡ ፍራሽ እንጂ ግን በጣም ውድ እንደሆነ ነው ጠይቄ ነበረ ረሳሁት ያልሽ ማለት ነው። ሁለት ምናምን በለኝ አንዴ ሰባት መቶ በለኝ በዛ አካባቢ ነው። ልዩነት አለው በዋጋም፣ ለጥራቱም ደግሞ የተወሰነ ጊዜ ከተጠቀምሽበት በኋላ ውስጥ ነው የሚለው። መሬት ላይ እንደ እኔ ለመፈረሻ ከሆነ የጥጡ ፍራሽ የተሻለ ነው ብዬ አስባለሁ። በዋጋም በጥራትም ማለት ነው። ስለ ካርጎ መረጃ ስጭኝ ያላችሁ ደግሞ አንደኛ፣ ካርጎ ስታደርጉ አንድ ዕቃ በአንድ ነገር ሞልታችሁ አድርጉ። ሻንጣ ምናምን የሞላችሁ ካላችሁ ሻንጣ ሁለት ሶስት ሻንጣ ራሱ ብታደርጉ አንድ ካርቶን ውስጥ ከቸው ይዝጋላችሁ ማለት ነው፣ ካርጎ ስታደርጉ። ሁለተኛ ደረጃ የትኛውንም አዳዲስ ልብስ እንዳለ የተገዛበትን ወረቀቱን ማለት ነው፣ አዲስ የሚያስመስለው ወረቀቱን እየቆረጣችሁ ጣሉ። ምንም አይነት ወረቀት እንዳይኖረው። የትኛውም አዲስ እንደተገዛ የሚያስታውቅ ወረቀት ካለው አርጎ እንትን ቀረጥ አለው ማለት ነው። ምንም አይነት ልብስ ይሁን ብቻ ወረቀት ኑሮ እያንዳንዱ አልባሳት ቀረጽ ያስቀርጧችኋል ማለት ነው፣ ወረቀት ካለው እንደገና ደግሞ የእቃ ብዛት ሁለት ሶስት ቆራርጣችሁ ከሆነ የምታደርጉት በእያንዳንዱ እቃ ነው የምትከፍሉት፣ ለመካዘን በእቃው ብዛት ማለት ነው። በሶስተኛ ደረጃ ደግሞ በቻላችሁት መጠን አሮጌና ዛ የተጠቀማችሁባቸውን ነገራቶች ካርጎ ለማድረግ ሞክሉ አዳዲስ ነገራቶችን ካርጎ አታድርጉ። ኤሌክትሮኒክስ ነገራቶች፣ ብርድ ልብሶች ምናምን የትኛውም ነገር ይቀረጻል እና ብትችሉ እዚሁ ብትገዙ ብዬ ነው ማስበው። እንደገና ደግሞ እዛ ያለውን እንግልት አንድ ቀን ሙሉ ራሱ አይበቃችሁም። ያለውን እንግልት ስታወት እዚህ ገዝታችሁ መጠቀምን ምርጫ አደርጋላችሁ ማለት ነው። ከዛ አንኳታችሁ ከምትመጡ ግን አንድ የተገዛና እናንተ ጋር ተቀምጠው ለመጣልም ለመያዝም የሚያስቸገራችሁ ነገር ከሆነ ደግሞ አሮጌ አሮጌውን እየመረጣችሁ ካርጎ አድርጎ የተጠቀማችሁበትን በቃ እዛ ቢቀርም በቃ ይቅር የምትሉት ዕቃ ማለት ነው ጥላ ለመጥለያ ስትሉ እንደዚህ አይነት እቃ አድርጎ ለማድረግ ሞክሩ። ከዛ በተረፈ ግን ምን ላችሁ ካርጎ አታድርጉልኝ። እዛ ያለው እንግልት ማለት ነው። በቃ ሙሉ ቀን ቀረጥ ራሱ ባትከፍሉ አንድ ቀን ሙሉ ቀን ከበቃችሁ እራሱ ነው ነው ያለው ውጣ ወረድ ያለው እንግልት ያለው በቃ መመነጫጨቁ ምናምን ካርጎ ሰባት ጊዜ ቢቀር ነው የሚያስብለው። ግን አንድ የተረፈ እቃ ካላችሁ የሚያስቸግራችሁ ከሆነ ከዛ ለቤተሰብ ካርጎ ገዝታችሁ አትላኩ፣ ወላ አትክሰሩ ይዘህ ለቀረጽ የምትከፍሉት እቃ ያንን እቃ መልሶ ገዝቶላችሁ ይተርፉላችኋል ማለት ነው። እንደገና ደግሞ ካርጎ ልታወጡ ስትሄዱ በአንድ ላይ ሂሳብ አድርጋችሁ በዛ ያለ ብር ይዛችሁ ሂዱ። እዛ ወላሂ ብዙም የሚያለቅሱት ነገሮች ሰላሳ ሺ ብር ይዤ የነበረ ሃምሳ ሺ ብር ጎደለኝ የሚሉ ማለት ነው። እነ ቴሌቪዥን ምናምን እዛ እየተጣሉ እየወጡ ነው። መልሰው ቀረጽን ከተባለላቸው በኋላ። ጀምሮ ቀንሰውን ብለው መክፈል አንችልም፣ ቴሌቪዥኑን አውጡልን የሚሉ ብዙ ናቸው። ያንኑም እሽ ካሏቸው ማለት ነው። አንዴ የነጣቃ ነው አይመለስም። ከፍስታዋቂያ ለስ የሚባለው ግን እሽ ካሏቸው ለምነው ምናምን አብዛሃኛው ሰው እዛ ቴሌቪዥን እየጣለ እየወጣ ነው። የገዙበትን ሶስት እጥፍ ነው የሚያስከፍላቸው ማለት ነው። ካርጎ አታድርጎ። ስለ ካርጎ ያለውን እንግልት እዛሁን የሚቀርጭ ማሳየት ብችል ኖሮ አሳያቸው ነበር። ከየት እና የት እንደሚወስዷችሁ ማለት ነው። አንድ ወረቀት ኮፒ ለማድረግ መግቢያው ላይ ኮፒ አድርግ ትበያለች ከዚህ ድረስ እዛ ከደረሽ በኋላ ተመልሰሽ ደግሞ ኮፒ አድርጊ በቃ እዛ ዝዝ ስትሉ ነው የምትሉት ማለት ነው። በገባሽበት አቶችም በወጣሽበት ትገቢ። አሁን ላይ ደግሞ አዲስ ያየሁት ነገር ምንድን ነው ድሮ አንድ በር ነበረው። ኮፒ አድርገሽ ስትመጪ የምትችልበት ምናምን ግን አሁን ላይ ለምንድን ነው ለጥንቃቄ ነው ብለው እና አሁን ላይ ለደህንነታችን ስለሚያሰጋን ነው ብለው መግቢያ ሌላ በር ሆኗል። በገባሽ ቁጥር የያዝሻትን ሁላ የለበሻትን ሁላ ፈታተሻው አውጥተሽ መፈተሻ እንትን አለ እዛ ውስጥ አስገብተሽ እንትን በሌላ ምታት ልክ ኤርፖርት ላይ እንደምናልፈው ማለት ነው። በሌላ እንትን አልፈሽ ትመለሻለሽ። ከዛ ገባሁ ስትይ ደግሞ እዚ ማህተም ይመቱልሽ ና ተመለሽና ደግሞ እዛ ቦታ ሄደሽ ኮፒ አስደርጊ ትበያለሽ ወይ ማህተም አስመች ትበያለሽ። አሁንም በዚህ ትወጫለሽ። እዛ ደግሞ እስከምትደርሽ ያለው ድካም እና ርቀት ማለት ነው። ከዛ ኮፒ አድርገሽ ደግሞ ስትመለሽ አሁንም ልክ እንደ አዲስ በገባሽበት ይሄ አሻቱን ሁሉ ፈታተሽ አውልቀሽ ምናምን አስቀምጠሽ በመፈተሻ ያልፋል። በኮምፒውተር ውስጥ አንቺን በሌላው እንትን ታልፊያለሽ። ከዛ ደግሞ ቁጭ ብለሽ ለባብሰሽ ምናምን ደግሞ ስትሄጂ እዛ ስትሄጂ አሁንም በቃ ያለው እንግልት ማለት ነው። መሀል ላይ በቃ ጥዬው ልውጣ ይቅርብኝ ነው የሚያስብ ነው። በተለይ እንደዚ ቀለል ያለቀ ያዛቸው ብዙ ቃል መያዘ በቃ ሁለት ቀን ራሱ ላይ ያደረ እያሉ ይመጣሉ። ከፍቲሹ ብቻ እያንዳንዷ እንድች እንድት አራክፈው ስለሆነ የሚፈትሹት መፈተሹ ብቻ ሲቀር ራሱ ያድሯሉ። ወይ ደግሞ መፈተሽ ተፈትሾ ያደረቃ ተብሎ ድጋሚ በማግስቱ የሚመጡ አሉ። እና ካርጎ ውስጥ ያለውን እንግልት ብቻ ሀገራችን ላይ ምንም የሌለ ነገር የለም። ሁሉ ነገር አለ ሀገራችን ላይ መግዛት እንችላለን። እና እና ጓዝ ከወትታችሁ ከምትመጡ ከዛ እዚሁ ቢገዛ ለመንግስት የምታስገቡት ብር። በነገራችን ላይ እኔ አንድ ሻንጣ ነው ካርጎ ያደረኩት ያኔ ሻንጣ ሆኖ ካርቶን ጨምሬበት ከሻንጣ የተረፈ አድርጌበት አንድ እቃ ነው የመካዘን 600 ብር ከፍያ ያለው የምንድን ነው ያለው ሌላ የጉሙሩክ 600 ብር ከፍያ ያለው የመካዘን ደግሞ አራት መቶ ዘጠና ብር ነው ያስከፈሉኝ ማለት ነው። እሱ ድጪ ይቅርታ፣ ስልክ ተደውሎ የሚያቋርጠው ነው። እና ሁሉም ነገር እዚህ የሌለ የለም። ከዛ ምንም ነገር ባትገዙና ቢያንስ የትራንስፖርት ራሱ ብትቀንሱ አሁን ላይ ብሩም ቀላል አይደለም። ዱባይ ላላችሁ እንዳየሁት ከሆነ በኪሎ ስምንት ብር ነው፣ ይሄ ደግሞ ይቀጥላል። ስምንት ከሀምሳ ምናምን ስምንት ብር ማለት አሁን ባለው ምንዛሬ ሶስት መቶ ሰላሳ አምስት ብር ነው፣ ሰላሳ ስድስት ብር አንድ ኪሎ ማለት ነው እና የሶስት መቶ ሰላሳ ስድስት ብር ለአንድ ኪሎ የምንከፍለው ዋጋ እዛ አንድ እቃ ይገዛልናል እና ለራሳችን እንጠቀም። ግዴታ ካልተቸገራችሁ በስተቀር በተለይ ለልጅ ምናምን ለቤተሰብ ልብስ እያላችሁ ባትበሉ። የትራንስፖርት የምታወጡት የኪሎ የምታወጡት ምናምን የራስ የሚያስከፍሉን 250 ድርሃም። ሳውዲ እንኳን አላቅም እንዴት እንደሆነ። ቀጥታ እንኳን ቦሻ ድረስ የሚያመጡ አሉ። ዱባይ ላይ ግን የለም። እዛው ጉሞሩክ ሄዳችሁ ራሳችሁ ናቸው የምታወጡት፣ ወይም የላካችሁበት ሰው ከጉሞሩክ ነው የሚቀበለው። በሰው ስትልኩት እና በራሳችሁ ስታወጡት ልዩነት አለው። በሰው ስትልኩት የትኛውም ነገር ይቀረጻል። በራሳችሁ ሲሆን አስተያየት ሊደረግላችሁ ይችላል። የቆያችሁበትን ዓመት ታሳቢ አድርገው ምናምን እንት ሊሏችሁ ይችላሉ። እኔ በበኩሌ ካደረኳት አንድ ሻንጣ አንዳንድ የተወሰነች አዳዲስ ነገር ነበረው። አንድ ፖርሳ፣ ሁለት ፖርሳ አንድ ወረቀት አለው፣ አንድ ወረቀት የለውም። ርስ ሳላነሳው እና አንድ እንደዚህ ሙሉ ምንድነው የሚባለው? ብዛማ ነገር ሙሉ ማለት ነው እና አንድ ደግሞ የህፃን ልጅ ልብስ ተገኝተውብኝ ነበር። ወረቀት ያለው የሆነ ካርጎ ያደረገ ልጅ መክሮ የነበረ ወረቀቱን አንሺ ቀርጾብሽ ብሎ እና በስተት የገቡብኝ ነበሩ እና እነዚህ ይቀረጻሉ ብለው እንደገና ደግሞ በግምት የገመቷቸውን አዳድስ ናቸው እነዚህ ያስታውቃሉ ወረቀት ባይኖራቸውም በማለት የሶላት ልብሶች ነበሩኝ። እነዛ ሊቀርጹብኝ ነበር እና ዘጠኝ አመት ተቀምጨ እንደት ሙሉ ጊዜ የተጠቀምኩባቸው እቃዎች ናቸው ባለብሳቸውም ቆይቻለሁ ከገዛኋቸው ይሄው አልኩኝ ማለት ነው። ማለት ብዙ መሳፈጥ ሳይሆን እዛ ደግሞ ሪዋ አይሆንም እንደዛ ሳይሆን ጸጥ ብለሽ በሆነ በመግባቢያ ነገር በተለሳለሰ እንትን እንዲህ ይሄን ሁሉ አመት ቆይቼ ምናምን ስላቸው ሰብስበው ሊቀረጹት ምዝገባ ከጀመሩ በኋላ አቦ ተውላት ብለው ተውልኝ ማለት ነው እና በሰው ቢሆን እነዛ ነገሮች አያልፉም፣ ይቀረጻሉ። በሌላ ሰው ቢሆን ራሴ ስለሆንኩ ይሄን ሁሉ አመት ቆይቼ ምናምን ዘጠኝ አመት እኮ ነው። ዛሬ እንደ ዘጠኝ አመት ስኖር ገዛው ተነቃታ ደምና መሰላቸው ነው እየተውልኝ ማለት ነው። ያም ሆኖ ውጭ ላይ ይዘሽ ውጭ ከተባልኩኝ በኋላ ሌላኛው ነይ እንዴት ምንም ሳትቀረጭ ትወጫለች ድጋሚ እፈትሻለሁ ብሎ አነቀኝ ማለት ነው። እዛ ጋር ጠብ ልፈጥር ነበር። ግብ ግብ ከተያዘም በኋላ ውጭ ላይ የራሴ መኪና እየጠበቀኝ፣ ለእነሱ ልክ ለእነሱ ድጋሚ እንዳይፈትሽኝ እንዳይፈቱብኝ ማለት ነው። እነሱ ጋር እየተጫጫኩኝ ውስጥ ባለ መኪና አስጭኜ ስድስት መቶ ብር ተበልቻለሁ ማለት ነው። በር እስከ ለማውጣት እኔ እንደዛ አልፈለግኩም ነበር። ወረቀት አጽፍ ያለሁኝ ወረቀት አጽፍሽ ራሱ መኪና መግባት ይችል ነበረ። ከዛ ግን እነሱ ድጋሜ ሊፈትሽብኝ ስለሆነ ሂጀ መኪናውን እስከማመጣ ድረስ ባለው መኪና አስጭኘ ስድስት መቶ ውጭ ለማድረስ በቃ ከ በር ለማውጣት ስድስት መቶ ብር ተበልቻለሁ ማለት ነው። ምክንያቱም ለምን አልተቀረጹም አንዷ ቢነት ወልሆን፣ ሌላኛው ለምን አልተቀረጹም ድጋሜ ድጋሚ ይፈትሻለሁ እቃውን አላስወጣም ሲለኝ፣ የራሳቸው ጉዳይ ነው። ተረኛ ፈትሻኛል፣ አልጨርሻለሁ እንደውም ልጭነውን የሚያክል ደግሞ እኔ ጠዋት ነው የገባሁት፣ ቀጥታ ነው ወደ ጉሙር ከሄድኩትና ደክሞኛል፣ እንቅልፍ አለ፣ በጣም ጥርጥ ብያለሁኝ። እና ድጋሚ ደግሞ አቁሞ ሲፈትሸኝ ታይኝ፣ በዛ ላይ በትናንሽ ፓርቲ ኩርቲዋል ሊቀርጸኝ ማለት ነው። ለምን ዝም ብለ ሲተወጫ ጭቀ በነገራችን ላይ መጫወቻ ሆኗል ውስጥ እንደዚህ ነው ብዬ መናገር የማልፈልጋቸው ብዙ ነገራቶች አሉ። ግን እንደ ግለሰብ እንትን ካልኳቸው ነገራቶች የምትጠቀሙበትን ነገር ነው የምነግራችሁ። ሌላ ውስጥ ስላለው ነገር አትጠይቁኝ። ብልሽሽት ይወጥቷል ባለ ጊዜ ነው የሚጠቀምበት ቦታ የላችሁም። ስትፈልጊ ወደዛ መጠበቅ ትችላለች። እንደዚህ በመጥረጊያ ማለት ነው በዚህ ልክ ነው እና ባታደርጉ ይመረጣል። ካደረጋችሁ ደግሞ አሮጌ አሮጌ ነገራቶችን አድርጉ። ለቤተሰብ ምናምን ከሆነ እዚህ ግዙ። እቃ ምናምንም ከሆነ ደግሞ እዚህ ምንም የሌለ እቃ የለም። ወላ የዘነጠ ዘነጠ ብለሽ ምትገኚው ቤት እኔ ቤት የራሴን ቤት እያሟላሁ እንደሆነ ነው እነግራችኋለሁ። ለራሴ ለመኖር የምትበቃኙን እቃዎች እቀርጽላችኋለሁ፣ እያንዳንዷን ነገር አሳያችኋለሁ። ባለፈው በጠንቀት ባድርጌ ላኳታለች ግን እያንዳንዷን እንትን አውጥቻ አሳያችኋለሁ። ለራሴ ለአንድ ህይወቴ ቀለል ያለ በእኔ ልክ የሚሆን ኑሮ ለመኖር ትክክት የምትለኝ እቃ ገዝቻለሁ ዝም ብትል የምትለኝ ማለት ነው። እንደውም ከዛ ካርጎ ባደርገው ኖሮ የምሰበረው ምን የሚለውን ተውት የምከፍለው ታየኝ። ግን ጽድት ጽድት ያለ እቃ ሞልቷል እዚህም ማለት ነው። እዛ ያለ እዚህ የሌለ ጠይቁኝ፣ እኔ አመጣላችኋለሁ። ምን እዛ ያለ እዚህ የሌለ ብትሉኝ እነግራችኋለሁ። ምንም ነገር የቀረ የለም። ስለዚህ የትራንስፖርት ሌላው ቀርቶ የትራንስፖርት አትበሉ። የትራንስፖርት ከአዲስ አበባ ወደዚህ ለማምጫ እኔ ካርጎ ያደረግኩትን እቃ እና ከዛ በፕሌን ያመጣሁትን እቃ ወደ ኮምቦልቻ ሊያልፍልኝ ስለማይችል ትራንዚት ስላልነበረ በመኪና ነበረ ያስጫንኩትና፣ አስራ ሶስት ሺ ብር ነው የተበላሁት። ያውም ሜኒ የለውም ተብሎ ሶስት ሻንጣ ስለሆነ ማለት ነው። ከዛ በላይ በካርቶን ምናምን እና ፍሪጅ እና ምናምን ካርጎ የምታደርጉ ልጆች፣ የትራንስፖርት ስርአቱ አምሳ ሺ ብር ራሱ አይበቃችሁም ከአዲስ አበባ ወደዚህ በመኪና እና አትበሉ ነው ብለው ብዙውን ጊዜ አመሰግናለሁ። በቀጣይ ደግሞ ሌላ ጥያቄዎቻችሁ ለመመለስ እመጣለሁ። ቤቴን ቀርጫ አሳያችኋለሁ። እቀየን ደግሞ እያንዳንዷን በዝርዝር የምነግራችሁ ይሆናል። አሟልቲ ጥርስ እንሻላ አሳያችኋለሁ በቀጣይ ቪዲዮ።